ሰላም ወንድሞችና እህቶቼ እንደምንቆያችሁ እግዚአብሔር አምላካችን የተመሰገነ ይሁን። ስለ ጥበቃው ምረቱ፣ እጅግ አድርገን እናመሰግነዋለን። ባለፉት አምስት ቀናት የእግዚአብሔር ቅዱስ መንፈስ በተለያየ መንገድ ሲያስተምረን ነበረ። በተለይ በትላንትናው በአምስተኛው ቀን ደግሞ የተማርነው የጠቡ ሰለሞን ምክር ነበረ። በምሳሌ ምዕራፍ ሶስት ቁጥር አምስት ላይ ያለውን በፍጹም ልብህ በእግዚአብሔር ታመን በራስህም አስተዋል አትደገፍ የሚለውን እያየን ነበረ። ዛሬ የመጨረሻውና ስድስተኛውን ቀናችን ደሞ የምናየው ልባችን ይታደስ በሚል እግዚአብሔር ያስተምረናል። የእግዚአብሔር ቅዱስ መንፈስ ደግሞ በተለያየ ሁኔታ እንዲያስተምረን እንጸልይ። አባታችን አምላካችን ሆይ እጅግ አድርገን እናመሰግናሃለን፣ እናከብረሃለን። ስለ ጥበቃህ ስለ ምረትህ፣ እግዚአብሔር ሆይ በየቀኑ በተለያየ መንገድ ስለምታስተምረን ስለምትመክረን ወደፊትህ ስለምታቀርበን ስለምታቅፈን እጅግ አድርገን እናመሰግንሃለን። አሁንም አባታችን ሆይ ይህን ቃልህን ደግሞ ስንሰማ አንተ ማስተዋልና ጥበብ ጨምርልን። በእውነት የሚለውጠን የሚቀይረን ወደ አንተ የሚያቀርበን ይሆንልን ዘንድ እንጸልያለን። አንተ አስተማሪያችን መካሪያችን ሁን። ኃጢአት በደላችን ሁሉ ይቅርበለን በጻድቁ ልጅህ በክርስቶስ ኢየሱስ ስም እንጠይቀሃለን። አሜን። ልባችን እንዲታደስ እግዚአብሔር የምንጠይቅበት ሶስት ቀላል መንገዶችን እናያለን ማለት ነው እና እግዚአብሔር ልባችን እንዲቀይርልን የምንጠይቅበት ሶስት ቀላል መንገዶችን በዚህ ቀን እናያለን ማለት ነው። በአንደኛ ዮሐንስ ምዕራፍ አምስት ቁጥር 14 እና 13 እና 14 15 ስንመለከት እንዲህ ይላል በእግዚአብሔር ልጅ ስም የምታምኑ እናንተ የዘላለም ሕይወት እንዳላችሁ ታውቁ ዘንድ ይህን እጽፍላችኋለሁ። ቁጥር 14 በእግዚአብሔር ፊት ለመቅረብ ያለን ድፍረት ይህ ነው፣ ማንኛውም ነገር እንደ ፈቃዱ ብንለምን እርሱ ይሰማናል። ቁጥር 15 የምንለምነውን ሁሉ እንደሚሰማንም ካወቅን የለመንነው ነገር እንደተቀበልን ደግሞ እናውቃለን ይላል ዮሐንስ። እግዚአብሔር ይመስገን። እንግዲህ እግዚአብሔርን የምንለምነውን ነገር እንደ ፈቃዱ ብንጠይቅ እንደሚሆንልን ይገልጽልናል ማለት ነው። ነገር ግን የእግዚአብሔር ፈቃድ ምን እንደሆነ አስተውለን ልንጠይቅና ልናውቀውም ይገባል ማለት ነው። እና እንደ አማኝ የእግዚአብሔር ፈቃድ መሆኑን ሳናረጋግጥ ብዙ ጉዳዮችን ልንጠይቅ እንችላለን። ለምሳሌ ገንዘብ እንድናገኝ ልንጠይቅ እንችላለን። ነገር ግን እንፈልጋለን ብለን የምናስባቸው አንዳንድ ነገሮች ሳናደርግ እንድንገኝ የእርሱ ፈቃድ ሊሆን ይችላል። አካላዊ ፈውስ፣ ጤንነትን ጠይቂ ጸሎታችን ወይም ልመናችን ሊሆን ይችላል ማለት ነውና በሕመም እንድናልፍ፣ እንደውም ወደ ሞትም ሊደርስ የሚችልበት ሁኔታዎችም ይኖራሉ። ሆኖም ደግሞ ያየንባቸውም ሁኔታዎች አሉ። ለልጆቻችን ልንጸልይ የምንችልበትም ሆና መጸላይ ግዴታችን ነው። አንዳንድ ጊዜ ከብስጭት እንዲድኑ፣ ተስፋ ሲቆርጡ ልንጸልይ እንችላለን። ነገር ግን የእግዚአብሔር ብርታትና ኃይል እንዲለማመዱ በዚያ ሊያልፉና እንዲታደጋቸው ፈቃዱም ደግሞ ሊሆን የሚችልበት ሁኔታዎች እንዳሉም መርሳት የለብንም ማለት ነው እና ችግር፣ ስደት እና ውድቀት እንዲወገድልን ጠይቀን ይሆናል። ሆኖም ባህሪያችን ወደ እርሱ መምሰል ለማድረስ የእግዚአብሔር ፈቃድ ሊሆን ይችላል። በዛ የምናልፍበት ሊሆን ይችላል። በችግሩ ልናልፍበት ሊፈቅድ ይችላል ማለት ነው እና አንዳንድ ጊዜ በዚህ ሁሉ ልናልፍ ግድ ይሆናል። ያለምንም ጥርጣሬ ልናውቃቸው የሚገቡ ለእኛ የእግዚአብሔር ፈቃድና ፍላጎት ብዙ ነገሮች አሉ። ከነዚህም አንዱ የልባችን ሁኔታ ነው። እግዚአብሔር በግልጽ ነግሮናል። የታደሰ የሰው ልብ መለወጥ በተመለከተ የእርሱ ፈቃድ መሆኑን ነግሮናል። የእሱ እርዳታ ለማግኘት ጥበበኞች ልንሆን ይገባናል። ምክንያቱም ፈቃዱን ማወቅ እ ፍቃዱን የሚያውቅ ጥበበኛ የሆነ ሰው ነው ፍቃዱን አውቆ በዛ ደግሞ እጅግም ተገቢ መሆኑን የምናይበት ሁኔታዎች እንዳለን እንመለከታለን ማለት ነው እና እዚህ ክፍልም የምናየው ይሄ ነው የሚገልጽልን መለወጥን መቀየርን። አንዱ እና ትልቁ ነገር የጸሎታችን ርዕስ ሊሆን ይገባል። የልባችን መቀየር መለወጥ በልባችን እሱን የምንከተል ልንሆን ይገባናል። አንድ ዝማሬ ያለ ጌታ ሆይ ክርስቲያን ልሁን በልቤ ውስጥ የሚል ዝማሬ እውነት ነው። በጣም ያስፈልገናል። መንፈሳዊ መለወጥ መቀየር አስፈላጊ ነው። በእኛ ተፈጥሯዊ ፈቃድ ወይም ችሎታ መፈጸም አንችልም። ለልባችን መለወጥ በመተማመንና ልንጸል ይገባናል። በእምነት ልንጸል ይገባናል። ታዲያ በእምነት ልንጸልይባቸው የሚገቡ ሶስት ነገሮችን እንመለከታለን ማለት ነው እና የእርሱ ፈቃድ መሆኑን፣ በእርግጥ እርሱ እየሰማን መሆኑን፣ መልካም ምላሽ እንደሚሰጠንም ደግሞ እናውቃለን ማለት ነው እና በእርሱ ፈቃድ ተማምነን የእግዚአብሔርን ፈቃድ መሆኑን ደግሞ ስለምናመን እነዚህ ሶስት ነገሮች በእግዚአብሔር ፊት እንድናቀርባቸው ያስፈልጋል ማለት ነው እና የመጀመሪያው እግዚአብሔር አስተዋይ ልብ ስጠኝ ብለን ልንጠይቀው ይገባናል። የመጀመሪያው የምንጠይቀው እግዚአብሔር ሆይ አስተዋይ ልብ ስጠኝ። በአንደኛው ዮሐንስ ምዕራፍ አንድ ቁጥር አምስት እና ስድስት ሲናገር ሳለን እንዲህ ይላል ከእርሱ የሰማነውን ለእናንተም የምነግራችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማን በእርሱ ዘንድ ከቶ የለም የሚል ነው። በጨለማ እየተመላለስን ከእርሱ ጋር ህብረት አለን ብንል እንዋሻለን እውነትንም አንኖረውም። ነገር ግን እርሱ በብርሃን እንዳለ እኛም በብርሃን ብንመላለስ እርስ በርሳችን ህብረት አለን፣ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ወይም ከማንኛውም ያነጻናል ይላል። እግዚአብሔር ይመስገን። ከብርሃን ወደ ጨለማ ክፍል ስንገባ በምንገባበት ጊዜ በጣም ያስፈራል። አይኖቻችንም ምንም አያሳየንም። በጣም ጨለማ ክፍል ከሆነ አይኖቻችንም ምንም የማያሳይበት ሁኔታዎችን ይፈጠራሉ። ነገር ግን በቆየን ቁጥር እዛ በጨለማ ውስጥ በቆየን ቁጥር እይታችን ይህን ያህል የሚያስፈራ ጨለማ አይመስልም። ከቆይታችን የተነሳ ጨለማውን አንፈራውም። በዛ ቦታ እንለማምዳዋለን። ቀስ በቀስ እየተላመድነው እንሄዳለን። ከውጭ ብርሃን ስናነጻጽረው ብቻ ጨለማ ሆኖን እናያለን ማለት ነው። በተመሳሳይ በዓለም ውስጥ ብዙ በቆየን ቁጥር የልባችን አይኖች ከጨለማው ጋር ያስተካክላሉ። በብርሃን እየተጓዝን ይመስለናል፣ ነገር ግን በጨለማ ውስጥ እንደሆንን አናውቀው። ይሄን ነገር በትክክል ልናየውና ልናስተውለው የሚገባ ነገር እንደሆነ ኤርሚያስ ይናገርልን። እንደዚህ ላል ኤርሚያስ ትንቢተ ኤርሚያስ ምዕራፍ 17 ቁጥር 9 እና 10 እንዲህ ይላል፣ የሰው ልብ ከሁሉ ይልቅ ተንኮለኛ ነው፣ ፈውስም የለውም፣ ማንስ ሊረዳው ይችላል? ቁጥር 10 እኔ እግዚአብሔር ለሰው ሁሉ እንደ መንገዱ እንደ ስራውን ፍሬ ለመስጠት ልብን እመረምራለሁ የአእምሮንም ሐሳብ እፈትናለሁ ይላል እግዚአብሔር። ይመስገን መጀመሪያ ትምህርታችን ላይ እግዚአብሔር ልብና ኮላሊትን ይመረምራል እግዚአብሔር ልባችንን ያውቃል ብለን ተነስተን ነበረ። ሐሳቡን መልእክቱን ሰምተናል። ጥሩና ጥሩን ከመጥፎን ብርሃን ከጨለማ መለየት እንድንችል እግዚአብሔር ማስተዋል እንዲሰጠን ልንጠይቀው ይገባናል። ምክንያቱም የአእምሮ ሐሳብ የሚመረምር የልብንም እውቀት የሚያውቅ እግዚአብሔር ብቻ ነው ማለት ነው እና እግዚአብሔር ሆይ ብለን ጸሎታችንን ይሄ ሊሆን ይገባል። እግዚአብሔር ሆይ አስተዋይ ልብ ስጠኝ፣ መጥፎን የሚጠየፍ ልብ፣ ጨለማን የሚጠላል ልብ እውነት ከውሸት ጋር በተደባላለቀበት ዓለም የሚለይ ልብ ሐሰተኛ ትምህርቶች ከብዙ በበዙበት ስንዴን ከገለባ መለየት የሚያስችል አስተዋይ ልብ ስጠኝ። ዮሐንስ እንደሚያስታውሰን የራሳችን ኃጢአት መገንዘብም እጅግም አስፈላጊ ነው ማለት ነውና በአንደኛው ዮሐንስ ምዕራፍ አንድ ቁጥር ስምንት ላይ ሲናገር እንደለ ኃጢአት የለብንም ብንል ራሳችን እናስታለን፣ እውነትም በእኛ ውስጥ የለም። ኃጢአታችን ብንናዘዝ ኃጢአታችን ይቅር ሊለን ከአመፃም ሁሉ ሊያነፃን እርሱ ታማኝና ጻድቅ ነው። ኃጢአት አልሰራንም ብንል እርሱን ሐሰተኛ እናደርገዋለን፣ ቃሉን በኛ ውስጥ የለም እያለ ያስታውሰናል፣ ያሳስበናል ማለት ነው ልናየው የሚገባ ነገር ቢኖር በሌሎች ላይ መጠቆም በጣም ጥሩ ነው። በጣም ፈጣኖች ነን እጆቻችን መጠቆም በአይናችን ያለውን ትልቁን ነገር ግን ረስተናል። በማቴዎስ ወንጌል ምዕራፍ 7 ቁጥር 3 ጀምረን ስናነብሳለን፣ ጌታ ኢየሱስ የተናገረውን በአይናችሁ ያለውን መሰሶ እዩ እያለን ነበረ። የሌላውን ትንሹን ነገር እየጠቆምን፣ በደለኝነታቸውን እየኮነንን፣ የራሳችን ነገሮችን በእግዚአብሔር ፊት በንስሐ መቅረብ ያቃተንን የሰነፍንበት ሁኔታዎች አሉ። አስተዋይ ልብ ሲኖረን ለጥፋቶቻችን ለውድቀቶቻችን በትህትና ራሳችን እንፈትሻለን። እንደ ንጉሥ ዳዊት በእግዚአብሔር ፊት በጸሎት እንቀርባለን። በመዝሙር 119 ቁጥር 66 ሲናገር እንዲህ ይላል፣ በትዕዛዛትህ አምናለሁና በጎ ማስተዋልና እውቀትን አስተምረኝ። በጎ ማስተዋልና እውቀትን አስተምረኝ። ይሄ ነው ጸሎታችን ሊሆን የሚገባው የመጀመሪያው ጸሎታችን መሆን ያለበት ይሄ ነው። እግዚአብሔር ሆይ አስተዋይ ልብ ስጠኝ ብለን ልንጸል ይገባናል። ሁለተኛው ደግሞ ልባችን እንዲታደስ እግዚአብሔር ፈቃደኛ ልብ ስጠኝ፣ እግዚአብሔር ሆይ ፈቃደኛ ልብ ስጠኝ ልንለው ይገባናል። ከአስተዋይ ልብ ጥያቄያችን እንደገና ፈቃደኛ የሆነ ልብ እንዲሰጠን ጸሎታችን ሊሆን የሚገባበት ሁኔታዎች እንመለከታለን ማለት ነው በአንደኛው ዮሐንስ ምዕራፍ ሁለት ቁጥር ሶስት ላይ እንዲህ ይላል ትእዛዛቱን ብንፈጽም እርሱን ማወቃችንን በዚህ እርግጠኞች እንሆናለን ይላል ሐዋርያው ጳውሎስ ደግሞ ለፊልጵስዩስ ሰዎች ሲናገራቸው ምዕራፍ ሁለት ቁጥር 12 ላይ እንዲህ ይላል ስለዚህ ወዳጆች ሆይ ሁልጊዜም ታዛዦች እንደነበራችሁ እንደነበራችሁ ሁሉ አሁንም እኔ ባጠገባችሁ ሳለሁ ብቻ ሳይሆን ይልቁንም አሁን በሌለውበት ጊዜ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላቸዋል። የራሳችሁን መዳን ፈጽሙ እንግዲህ፣ ቁጥር 13ም ደግሞ ብንመለከተው ቀጥለን እዛ ላይ እንደ በጎ ፈቃድ መፈለግንና ማድረግን በእናንተ ውስጥ የሚሰራ እግዚአብሔር ነው ይላል። እግዚአብሔር ይመስገን። በእግዚአብሔር መታመናችን በእግዚአብሔር ፊት መቅረባችን ፈቃደኛ ልብ ስጠኝ ብለን በእግዚአብሔር ፊት በልመና ብንመጣ በጸሎት ብንቀርብ እግዚአብሔር ማድረግ ይችላል። እሱ የሚያቅተው ነገር አንዳች ነገር የለምና እግዚአብሔር ይመስገን። ያ ነው ጸሎታችን የሚገባው እግዚአብሔር ሆይ ፈቃደኛ ልብ ስጠኝ። እግዚአብሔር እንድንታዘዘው ብቻ አይፈልግም፣ ነገር ግን ለመታዘዝ ፍላጎት እንድኖረን እንጂ። ስለሆነም የጠየቀንን ለማድረግ እርሱ ፍቃድና ችሎታውን ይለግሰናል። መታዘዝ ለእግዚአብሔር በጣም አስፈላጊ ነው፣ ምክንያቱም ልባችን በመንፈስ ቅዱስ መለወጡን ያሳያል፣ መታደሱን ያሳያል። መታዘዝ የለውጥ ፍሬ ነው። መታዘዝ ምንም እንኳን አንዳንድ ጊዜ ትዕዛዛቱን እንደማንረዳ እያወቀ እግዚአብሔር ሳይወዱ በግድ ወይም ያለምንም ፈቃደኝነት እንዲታዘዙት አይፈልግም፣ አያስገድድም። በፈቃድ እግዚአብሔር መስገን እንደዚያ አይነት ነው። አምላክ ነው ያለን የማያስገድድ ነገር ግን በፍቅር የሚያቀርብልን እንድናውቀውም የሚያደርግ የሚረዳን ራሱ የእርሱ መንፈስ ፈቃደኛ ልብ እንዲሰጠን የምንፈልገው ለዚያ ነው። እንደ አማኝም ይህ ያልተገዛው ስጋችን ሁልጊዜ በእግዚአብሔር ትእዛዛት ላይ አመፀኛ ይሆናል። ለመታዘዝም ለመስማትም ብዙ ጊዜ መንገድ ሌላ መንገድ ይፈጥራል። የሰው ልጅ ሙሉ ልባችን ለጌታ ስናስረክብ መላው እኛነታችንና የተደበቀው ማንነታችን አሳልፈን ስንሰጠው ፈቃደኛ ልብን ይሰጠናል። እግዚአብሔር ይመስገን። ሙሉ ልባችን ለእግዚአብሔር እናስረክብ። መላው እኛነታችንን ማንነታችንን እኛነታችንን ለእሱ እንስጠው። እሱ ፈቃደኛ ልብ ይለግሰናል። እግዚአብሔር ይመስገን። ለእግዚአብሔር በሁሉም እታዘዛለሁ ከአንድ ነገር በስተቀር ልንለው አንችልም እ የምናስቀረው፤ ነገር አይኖርም። ሙሉ በሙሉ ለእግዚአብሔር እናስረክበው፣ እሱ ይቀበለው። እሱ ፈቃደኛ ልብ ይሰጠናል። ሁለተኛው የጸሎት ርዕሳችን ሊሆን የሚገባው እግዚአብሔር ሆይ ፈቃደኛ ልብ ስጠኝ። ጌታ ኢየሱስ ታላቁና ትክክለኛው ምሳሌያችን ነው። በማቴዎስ ወንጌል ምዕራፍ 26 ቁጥር 39 ላይ ሲናገር ሳለ እንዲህ ይላል፣ ጥቂት እልፍ ብሎ በግንባሩ በመደፋት አባቴ ሆይ ቢቻል ይህ ጽዋ ከኔ ይለፍ፣ ነገር ግን እኔ እንደምፈልገው ሳይሆን አንተ እንደምትፈልገው ይሁን ብሎ ጸለየ። በደንብ ልናሰምርበት የምንፈልገው ቃል ቢኖር እኔ እንደምፈልገው ሳይሆን አንተ እንደምትፈልገው ይሁን ብሎ ጸለ ጸሎታችን እንደዛ ሊሆን ይገባል ማለት ነው። ፈቃዳችንን ለእግዚአብሔር አሳልፈን ልንሰጥ እኛ እንደምንፈልገው ሳይሆን ያንተ እንደምትፈልገው ይሁንም እንበለው። የእኛ ፈቃድ ሳይሆን የአንተ ፈቃድ ይፈጸም በኔ ላይ እንበለው። ይህ ፈቃደኛ ልብ ከእግዚአብሔር መንፈስ ብቻ ነው የሚመጣው። እግዚአብሔር ያን ፈቃደለኛ ልብን እንዲሰጠን የእሱን ፈቃድ ደግሞ ልንጠይቅ ይገባናል። በዜና መዋዕል ምዕራፍ 28 ቁጥር 9 ላይ እንዲህ ይላል፣ አንተም ልጄ ሰለሞን ሆይ እግዚአብሔር ልብን ሁሉ ስለሚመረምርና ሐሳብን ሁሉ ስለሚያውቅ የአባትህን አምላክ እወቅ፣ በፍጹም ልብና በበጎ ፈቃድ አገልግለው። ከፈለግከው ታገኘዋለህ ከተውከው ግን እርሱም ለዘላለም ይተዋሃልናል። ይሄ ንጉሥ ዳዊት ለልጁ ለሰለሞን የመከረው ምክር ነበረ። አንተም ልጄ ሰለሞን ሆይ እግዚአብሔር ልብን ሁሉ ስለሚመረምርና ሐሳብን ሁሉ ስለሚያውቅ የአባትህን አምላክ እወቅ በፍጹም ልብና በበጎ ፈቃድ አገልግለው ይህን በደንብ እንድገመው። በፍጹም ልብና በበጎ ፈቃድ በፈቃደኛ አገልግለው። በፈቃደኛነት ከፈለግከው ታገኘዋለህ፣ ከተውከው ግን እርሱም ለዘላለም ይተውሃል ይላል እግዚአብሔር። ከዚህ ይጠብቀን። እግዚአብሔርን መፈለግ እና ማግኘት ማገልገል ከእግዚአብሔር ዘንድ ነው። ሶስተኛው የጸሎታችን ጥያቄ ሊሆን የሚገባው ልባችን እንዲታደስ። እግዚአብሔር ሆይ አፍራ አፍቃሪ ልብ ስጠኝ፣ ልንሮ ይገባናል። የሚያፈቅር ልብ ስጠኝ። ሶስተኛና መጨረሻው በጣም አስፈላጊ የሆነ መልእክት ነው፣ ነጥብ ነው። ታዲያ በዚህ ዙሪያ የምናነሳቸው ጥያቄዎች አሉ። አፍቃሪ ልብ ማለት ምን ማለት ነው? ስሜት ብቻ ነው? ሰውንን ስናናግርና ስናይ በቶሎ የሚሰማን ነው ፍቅር የማሳየት ችሎታ ነው። እግዚአብሔር አፍቃሪ ልብ እንደሰጠን እንዴት እናውቃለን ተብሎ የሚጠየቁና የሚነሱ ጥያቄዎች ሊኖሩ ይችላሉ። ነገር ግን የእግዚአብሔር ቅዱስ ቃሉ ደግሞ መልስ አለው። በአንደኛው ዮሐንስ ምዕራፍ 3 ቁጥር 11 ላይ ከመጀመሪያ የሰማችሁት እርስ በእርሳችን ልንዋደድ ይገባናል የምትለዋ መልእክት ይቺ ናት ይቺናትና ይላል ፍቅር የክርስቶስ ተከታዮችን ከዓለም የሚለየው ወሳኝና አስገዳጅ ባህሪ ነው። የጌታ ተከታዮች መሆናችንን የሚታወቀው በፍቅር ነው። ወገኖቼ፣ እርስ በርሳችን በመዋደድ ነው። እርስ በርሳችሁ ብትዋደዱ ሰዎች ሁሉ የኔ ደቀ መዛሙርት እንደሆናችሁ በዚህ ያውቃሉ እንዳለው በዮሐንስ ምዕራፍ 13 ቁጥር 35 ላይ ምን ብታረጉ? እርስ በርሳችሁ ብትዋደዱ የጌታ ደቀ መዛሙርት መሆናችንን ሰዎች ያውቃሉ፣ ዓለም ያውቃል። አፍቃሪ ልብ ስጠኝ። እውነተኛ ፍቅር ሊመጣ የሚችለው ከእግዚአብሔር ብቻ ነው፣ ምክንያቱም እግዚአብሔር ፍቅር ነውና። እግዚአብሔር ይመስገን። በአንደኛው ዮሐንስ ምዕራፍ አራት ቁጥር ሰባት ላይ ሲናገር ሳለ እግዚአብሔር ፍቅር ነው ይላል። የእግዚአብሔር ፍቅር አውቀን ስንለማምደው ብቻ ሌሎችን መውደድ የምንችለው። የእግዚአብሔር ትእዛዛት ሁሉ በሁለት ቀላል መግለጫዎች እንደተደመሩ ጌታ ኢየሱስ አስተምሮናል። እነዛ የእግዚአብሔር ትእዛዛቶች አስር ትእዛዛቶች በሁለት ቀላል በፍቅር የተቀመጡበት ሁኔታዎች አሉ። የመጀመሮቹ ጌታ አምላክን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህና በፍጹም ሀሳብህ ውደድ የሚል ነው። ሁለተኛው ደግሞ ባልንጀራህን እንደራስ ውደድ ይላል አለው። በሉቃስ ምዕራፍ 10 ቁጥር 27 ላይ ስናነብሳለ ያን መልእክት እዛ ላይ ሲያጠቃልልለት እንመለከታለን ማለት ነው። ስለ ወዳጆቹ ህይወቱን አሳልፎ ከመስጠት የሚበልጥ ፍቅር ማንም የለውም። ፍቅር ከስሜት በላይ ነው። የራስን ጥቅም መስዋዕትነት ለመክፈል እንኳ ቢሆን ለሌሎችም ጥቅም ማድረጉ ጽኖ እምነት አለው። ፍቅር ዋጋ ያስከፍላል። ጌታ ኢየሱስ ያን ፍቅር አስገድዶት ነው ለእኛ መስዋዕት የሆነልን። ዮሐንስ ሲናገር ሳለ በቃላችን ብቻ መውደድ እንደሌለብን ይነግረናል። ነገር ግን በእውነትና በተግባር እንድናደርገው ይጠይቀናል ይፈልጋል። ፍላጎቱ ሲኖረን የእግዚአብሔር ፍቅር በኛ ውስጥ ወደ ተግባር እንድንገፋው እንድናደርገው ይረዳናል፣ ያግዘናል። ፍቅር በተግባር የሚገለጽም እንደሆነ ነው፣ በመኖር የሚታይ ነው። ወገኖቼ እነዚህ ሶስት በልባችን መታደስ ዙሪያ እግዚአብሔርን የምንጠይቅባቸው ነጥቦችን መርሳት የለብንም። የመጀመሪያው አስተዋይ ልብ ስጠኝ፣ ሁለተኛው ፈቃደኛ ልብ፣ ሶስተኛው አፍቃሪ ልብ ስጠኝ ብለን በእግዚአብሔር ፊት ቀርበን ልንጠይቀው ይገባናል። በእነዚህ ዙሪያ እንደ አስፈላጊነቱን የልባችን ሁኔታ እንዲለውጥ እግዚአብሔርን ልንጠይቀው ይገባናል። የእሱ ፍቃድና እሱ እንደሚሰማን እና እንደሚመልስልን አውቀን በሙሉ ልብ በእምነት እንጸልይ የየእለቱ ጸሎታችን ሊሆን ይገባል። ወገኖቼ የሐዋርያው ጳውሎስ ለፊልጵስዩስ ሰዎች የጸለየውን ጸሎት አንብበን እንጨርሳለን። ሐዋርያው ጳውሎስ ባለበት ሁኔታ ሆኖ ለፊልጵስዩስ ሰዎች ጸልዮላቸው ነበረ። ይሄ ጸሎታቸው የጸለየውን ጸሎት ምን ይመስላል ብለን እሱን ካየን በኋላ መልእክታችንን እናጠቃልላለን። በፊልጵስዎስ ምዕራፍ 1 ቁጥር 9 እስከ 11 ያለውን እናነባለን። እንዲህ ይላል፦ ፍቅራችሁ በጥልቅ እውቀትና በማስተዋል ሁሉ በስቶ እንድትረፈረፍ ጸልያለሁ። ይኸውም ከሁሉ የሚሻለውን ለይታችሁ እንድታውቁ እስከ ክርስቶስም ቀን ድረስ ንጹህንና ነቀፋ የሌለባችሁ እንድትሆኑ ለእግዚአብሔር ክብርና ምስጋና በኢየሱስ ክርስቶስ በኩል በሚገኘው የጽድቅ ፍሬ እንድትሞሉ ነው ይላል። እግዚአብሔር ይመስገን። ይህም የእኛ ጸሎት ይሆንልን፣ እንዲትረፈረፍልን ፍቅራችን በዝቶ በጥልቅና በእውቀት በማስተዋል ለራሳችን ብቻ ሳይሆን ለሌሎችም ተርፎ ንጹሕንና ነቀፋ የሌለበትን ህይወት ኖረን ጌታ ኢየሱስ እስከሚወጣ ድረስ በዚህ ምድር እስካለን ድረስ እሱ በሚወደው መንገድ ኖረን የጽድቅ ፍሬ አፍርተን መኖር እንድንችል እግዚአብሔር ይርዳን። እግዚአብሔር አስተዋይ ፈቃደኛና አፍቃሪ ልብ ያብዛልን። እግዚአብሔር ባርካችሁ። እንጸልይ። አባታችን አምላካችን ሆይ የእኛም ጸሎት ጥያቄ ይሄ ነው። ልባችን ቆሽሿል። ልባችን ለአንተ የሚመች አይደለም። አባቴ ሆይ ልባችንን ያለውን ነገር ሁሉ ነቅለህ አውጥተህልን ጌታ ሆይ አንተ ታውቀዋለህ። ያ የምታውቀውን ልባችንን በማስተዋል እሙላለን። ፈቃደኛ የሆነ ልብ አድርግልን የሚያፈቅር አፍቃሪ ልባ የሆንልን ዘንድ ጌታ ሆይ በፊት ቀርበናል። እንዲታደስ እንዲለወጥ እንፈልጋለን። ለውጠን በልባችን ክርስቲያን እንሁን፣ በመኖር ክርስቲያን እንሁን። አንተን የምንከተል ለአንተ የምንኖር ታደርገን ዘንድ እንጸልያለን። ቤታችንን አንተ ለውጥ። ልጆቻችን ልባቸው የተለወጠ ይሆኑ፣ ለአንተ የሚታዘዙ ለአንተ የሚገዙ ሌሎችን የሚወዱ የሚያፈቅሩ ፈቃደኛ ልብ ያላቸው እንዲሆኑ እንጸልያለን። አባታችን ሆይ እናመሰግናሃለን። ያንተ ፈቃድ ይሁን። አንተ እንደወደድከው ይሁን። ጌታ ሆይ አንተ እንድትከብርበት ይሆንልን። ጌታ ሆይ ልባችንን አድስልን። እንደ በጎ ፈቃድ ይሆንልን። በጻድቁ ልጅህ በክርስቶስ ኢየሱስ ስም አሜን። እግዚአብሔር ይባርካችሁ። የእግዚአብሔር አብ ፍቅር፣ የኢየሱስ ክርስቶስ ጸጋ የመንፈስ ቅዱስ አንድነት ከሁላችንም ጋር ይሁን። ሰላም ቆዩልኝ።